አምጠና አንስጥልኝ፣ ከ50 ሺህ ብር በላይ በጥሬ ገንዘብ የሚደረግ ግብይትን አስመልክቶ ሰሞኑን የገንዘብ ሚኒስትር ለቫት ማቀናነሻነት ያለውን ተፈጻሚነት በተመለከተ አሰራር ወይም ደግሞ መመሪያ አውርዶ ነበረ። ይሄ ግን ከገቢዎች ሚኒስቴር በኩል ተቃውሞ ቀርቦበት እንዲታገድ ተደርጓል። ዝርዝር ጉዳዩ ምንድ ነው የሚለውን ነግራችኋለሁ። በሌላ በኩል በርካታ ሰዎች የባንክ አካውንታቸው እንዲታገድ ተደርጓል፣ እንደዚሁም በቁጥጥር ስር ውለዋል። ጉዳዩ ምንድን ነው የሚለውን ነግራችኋለሁ። እነዚህ ሁለት መረጃዎች እንድታደምጧቸው ጋብዛችኋለሁ። እንግዲህ የገንዘብ ሚኒስቴር ሰሞኑን በሰጠው ማብራሪያ ከ50 ሺህ ብር በላይ በጥሬ ገንዘብ የሚደረግ ግብይት ለቫት ማቀናነሻነት በጥቅም ላይ አይውልም በሚል እንግዲህ ማብራሪያ ሰጥቶ ነበር። የገቢዎች ሚኒስተርን ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስተር ከሰሞኑ የሰጠውን ማብራሪያ በከፊል አግዷል። በተለይም የተጨማሪ እሴት ታክስ ወይም ቫት ማቀናነስ ወይም ተመላሽ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ ነው ያስተላለፈው። የገንዘብ ሚኒስተር በጥቅምት 27 ቀን 2018 ማብራሪያው በገቢ ግብር ማሻሻ አዋጁ መሰረት የተቀመጠው ከ50 ሺህ ብር በላይ የጥ ገንዘብ ግብይት ገደብ ተፈጻሚ የሚሆነው ለገቢ ግብርቻ መሆኑንና የተጨማሪ እሴት ታክስን የግብአት ታክስን የማቀናነስ መብትን እንደማይገድብ በዝርዝር አስቀምጦ ነበረ። በተጨማሪም ገዢዎች ከገደቡ በላይ በጥሬ ገንዘብ ከከፈሉ ማለትም ከ50 ሺህ ብር በላይ ከከፈሉ ትርፍ ግብር በሚሰላበት ጊዜ ትርፍ ክፍያው እንደ ተቀናሽ ወጪ እንደማይያዝ እንዲሁም ሻጮችም ከገደቡ በላይ ከ50 ሺህ ብር በላይ በጥሬ ገንዘብ ከተቀበሉ እኩል የገንዘብ ቅጣት እንደሚጠብቃቸው አስታውቆ እንደነበር ይታወሳል። ሆኖም የገቢዎች ሚኒስቴር በጥቅምት 29 ቀን 2018 ባስተላለፈው የሰርኩላር ደብዳቤ የገንዘብ ሚኒስቴር የሰጠው የቫት ማቀናነስ ማብራሪያ አዋጁ የተፈለገበትን የታክስ ስወራ ድርጊት ለማስቀረት የሚለውን ዓላማ በአግባቡ ያልተመለከተ በመሆኑ ውይይት እንዲደረግበት በመግለጽ የቫት ማቀናነስ ወይም ተመላሽ ጉዳይ ለጊዜው ተፈጻሚ እንዳይደረግ ያደረግ አዟል። በገቢ ግብር አዋጁ ላይ የተቀመጡት ሌሎች የጥሬ ገንዘብ ገደቦች በተለይም ገዢዎች የተቀናሽ ወጪ መብታቸውን የሚያጡበትና ሻጮች ቅጣት የሚጣልባቸው ድንጋጌዎች ተግባራዊ እንደሚሆኑ ነው ገቢዎች ሚኒስትር ያስታወቀው። በተጨማሪም የገቢዎች ሚኒስትር ገቢ ወይም ሽያጭ የለንም በማለት ባዶ የሚያሳውቁ ታክስ ከፋዮችን አነስተኛ አማራጭ ግብር ለማስከፈል የሚያስችል ዝርዝር ማብራሪያ ከገንዘብ ሚኒስትር እስኪመጣ ድረስ ቀደም ሲል በተሰጠው አሰራር እንዲስተናገዱ ማዘዙን ነው። እንግዲህ የተሰማው ድን የተከበራችሁ ፕሮግራም የተከታታዮች ወደ ሌላው ሁለተኛ መረጃ ሳልፍ እንግዲህ በርካታ ኢትዮጵያውያን ወይም ደግሞ 519 የባንክ አካውንቶች ታግደዋል። ይህንን ያለው እንግዲህ የብሔራዊ መረጃና ደህንነት አገልግሎት ነው። የብሔራዊ መረጃና ደህንነት አገልግሎት በተቀናጀ መንገድ ሕገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ደረስኩባቸው ያላቸውን 112 ጠርጣሪዎች በቁጥጥር ስር አውያለሁ፣ እንደዚሁም 519 የባንክ አካውንቶችን አግጃለሁ ነው ያለው በዚህም 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ነው የገለጸው። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዛቸውንም ጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስራዎች የግብር ስራዎች፣ የግብር ስወራዎች፣ ህገወጥ የገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትሉ እንዲሁም አሸባሪዎችና የተጠቁ ቡድኖች ለመደገፍ ሲውሉ መቆየታቸውን ተመልክቻለሁ ነው ያለው። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ክረንሲ መተግበሪያዎች፣ ህገወጥ የሀወላ አዘዋዋሪዎችና ደላላዎች በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ፍቃድ ሳይኖራቸው በህገ ወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህገ እርምጃ መወሰዱን ነው የጠቆመው በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሀዋላ አስተላላፊዎችና ህገወጥ ወጥ የሀዋላ ድርጅቶችም እርምጃው እንደተወሰደባቸው አሳውቋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሸ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር እንደዋሉ ነው የተመለከተው። የብሔራዊ ባንክ ሕግን በሚጥስ ሁኔታና ያለምን ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም እንደ ባይናንስ አይነቶቹን ህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበረው አካላት ላይም እርምጃ እንደተወሰደ አመልክቷል። አሁንም የሚወሰደው እርምጃ ተጠናክሮ እንደሚቀጥል አገልግሎቱም አሳውቃል። ሰሞኑ እንግዲህ ኦንላይን ትሬዲንግና ሌሎች የባይናንስና ሌሎች ቢዝነስ ላይ ያሉ ሰዎች በተደጋጋሚ ከሶሻል ሚዲያው ላይ ሲገልጹ እንደነበረው የፒቱፒ እና ትሬዲንግ እንደዚሁም ደግሞ ሌሎች የክሪፕቶከረንሲ ንግዶች እግድ እንደተጣለባቸውና እንደተዘጋ እየገለጹ ነበረ በዚህም ከረንሲን መተግበሪያን በመጠቀም እንግዲህ በህገ ወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩት አካላት ላይ እርምጃ ተወስዷል ነው ያለው። ባይናንስ ላይ ወይም ደግሞ የፒቱፒ ትሬዲንግ ላይ አንዳንድ ሰዎች እንግዲህ ይህን እንደ ስራ የያዙት ቢኖሩም ሌሎች ደግሞ የተለያዩ ለአፕሊኬሽኖች ለውጭ የትምህርት ኦንላይን ክፍያዎች ቃለማስመጣት ሲሉ ከነዚህም ግለሰቦች ይህንን ዩኤስዲቲ ወይም ደግሞ ዶላር ሰርተው እዛ ኦንላይን ላይ ከሚሸጡ ሰዎች የሚገዙ አሉ። ከእነሱም ጋር እንግዲህ የንክኪ ያላቸውም ሰዎች የዚህ ሰለባ ሳይሆኑ አይቀሩም እየተባለ ነው። በአንድም በሁለትም እንግዲህ ከነዚህ ከታገዱ አምስት መቶ አስራ ምናምን የባንክ አካውንቶች ውስጥ ምንሃሉ ቀጥታ ከግንኙነቱ ከጉዳዩ ጋር ግንኙነት አላቸው። በዚህ የህገወጥ የገንዘብ ዝውውር ውስጥ በቀጥታ ተሳታፊ ናቸው የሚለው እንግዲህ ወደፊት በምርመራ ሂደት የሚታወቅ ነው የሚሆነው። ነገር ግን ማንኛውም የባንክ አካውንት ንክኪ ይኖረዋል፣ በዛ ምክንያት ነው እየታገደ ያለው። ያ ደግሞ ወደፊት እንግዲህ አሳማኝ ምክንያቶች ካሉ የሚጣራ ነው የሚሆነው። እንግዲህ ውድና የተከበራችሁ የፕሮግራም ተከታታዮች ለዛሬ እንግዲህ እነዚህን ሁለት ወሳኝ የሆኑ ወቅታዊ መረጃዎች ለእናንተ አቀረብኩላቸው እንደዚህ የተለያዩ መመሪያዎች ሲተላለፉ፣ ህጎች ሲወጡ፣ ህግና ቢዝነስ ነክ መረጃዎች በአንድ ላይ ሲመጡ ለእናንተ የተጣራና ተአማኒ የሆነ መረጃ አቀርብላችኋለሁ። በዋናነት ግን በዚህ በጠበቃ ዩሱፍ የዩቲዩብ ቻናል ላይ ለእናንተ ጠቃሚ የሆኑ የህግ ምክርና ትንታኔዎች መቅረባቸውን ይቀጥላሉ። ይህ የጠበቃ ቻናል ውድና የተከበራችሁ ፕሮግራም ተከታታዮች በሀገር ውስጥም በውጭም የምትኖሩ የእናንተ የራሳችሁ ቻናል ነው። ወደ 148 ሺህ እየተጠጋን ነው ያለነው፣ ሰብስክራይበሩ 150 ሺህ በቅርቡ እንገባለን ተብሎ ይጠበቃል። ይህንን በህግና ህግ ነክ ጉዳዮች ላይ ቁም ነገር የሚያወራ ቻናል ጆሮ ሰጥታችሁ ወዳችሁት፣ ይህን ያህል ስላሳደጋችሁት ደስ ብሎኛል። በተደጋጋሚ እንደምለው ቻናሉ የእናንተ ውድ ኢትዮጵያውያን ወንድምና እህቶች ነው። እናንተ ስለምትከታተሉኝ ስለምትጠቀሙበት ደስ ይለኛል። ውድና የተከበራችሁ የፕሮግራም ተከታታዮች እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሆናችሁ ጆሮ ሰታችሁ ስለምታደምጡ ይሄንን ፕሮግራም በድጋሚ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ መኛለሁ።